እመኑ፣ ይሄንን ትለኛ፣ ለሚስቶች ሚስት ሆነ፣ ቤት ውስጥ ደሞ በዲፕሬሽን፣ በስትረስ በእድሜ የተሸማቀቀ የመራቢያ አካላትን ያነቃቀሉኝ ሁለት ሽማግሌ ወንዶች ሆነው ቲክቶክ ላይ እንከራተታሉ። ታዲያ እኔ ሰርጀሪ ተነስቶ ጤነኛ የሆነ ሰው አንድ ሰው አይቼ አላውቅም። እቺ ቤታ የምትባለው ምን እየተባባሳባቸው ነው? ህመሙ በቃ ወደ አእምሯቸው ነው የሚሮመኖር። የሚባል ነገር አይችሉበትም ኮ ዳይፐሩ ሲሞላ ኮ ምትመስሎ ታውቃላቸው። ሰውነቷ ቀጭን ነው፣ ቂጧ ትልቅ። አሁን ኮኮ ቀጫጫ አይደለ? ዳይፐሩ ሙልት ሲል ሽንት እሱን ቁጭ

አንቺ ጆይ የናው ሰናይ ፎቶ እኮ ተነሳ፣ በቃ ተረሳ። ድሮም እኮ ጀመሪያ መሸቀያ ነበረ። ምን ይታውቃል ኖሮ ሲደውልና ስልክ የዘጋችበት ነው የሚቀለድብን። ዬ ሲጀመር መጀመሪያ ኮሱ የሆነ ነገር ከመፈጠሩ በፊት እኮ ደውሎ እራሱ አንድ ሰው ስልካ ያነሳለት መዞሮ ቤታ የምትባለው አንተ ምን አንተ መን ብላ እዚህ ላይ ስታጋልጠው ነበረ። ሲሞት እኔም እኔ ምንትነኝ ቤታቸውን በሙሉ የድምቀት አበባ መሰላቸው እንደ ልጅ ሌላ ክፍል ተወርውሯል። ኢቨን ተሰቅሎም አይመስለኝም፣ ይመስለኛል ዴቪድ። ሌላ ጎረሚሳ ጋር አብሬ መኖር አልችልም። እሱን እያዩ አንቺን ላረጋል። መኖር አልችልም። እሱን እያዩ አንቺን ላረጋል። በሱ የተነሳ እን በቀደም አማራ አህያ ያለው አማሮች አህዮች አለ ይብላይነልናቱ ሸቀለችበት ቀላል

ዋን ቤድሩም ነው የምትኖረው። አንድ ቤድሩም አፓርትመንት ውስጥ እኔ ግን ቤታየው ቤቷን ፖስቶት ቤታዮ ታውቃላችሁ። ማንቺን ውስጥ የምትኖር ነበር የሚመስለኝ እና እንደ እንደንትኗ ማለት ነው። ምን ታመጣለህ አንተ እንዲህ፣ አንቺ እንዲህ ምናምን ስትል ቤታየ፣ ማንሽን ውስጥ ነው የምትኖረው። አንድ ቤድሩም ውስጥ ነው ምትኖረው አሉ። ኖ ይሄ የቪላ ነገር ትከራይተሽ፣ ከዛም በኋላ መኝታ ቤቱ የአንቺ ብቻ ይሆንና ሌሎቹን ታከራያለሽ። ከዛ ክላሽ አትወጭም፣ ከክላሰውም አትወጣ። ለዛ ነው እኮ ይገርማል። የሼሪንግ ነው የሚኖሩት። ሽቶ ገዛው ሽቶ ዴቪድ አንሳልኝ ብየው የተሳሳተ ሽቶ የተሳሳተ ሽቶ ገዛልኝ። እኛ እንግዲህ ወልማርት እየእንትን እያለ ነው አንድ ሜድሩ ውስጥ አይደለም የምናወረው፣ እንደሁም ብቻ ነው። ይሄን ደግሞ ዴቪድን ራሱ ሳፖርት የምታደርገው ራሷ እኮ ናት። ታዲያ እኔ ግን እኔ ግን ቤታዬው የአማራ ታጋይ ሆና አማራ ወንድን አለማወቋ ነው ሁሌም የሚገርመኝ ሁሌም የሚደንቀኝ። ቤታዬው አማራ ታጋይ ሆና አማራ ወንድን አታውቅም። ሁሌ ብርቅ ናት። የእውነትም ሁሉ ነገር ብርቅ ለሷ ጌታን አብሶ ሽቶ ሰው በስንት በዚህ ዘመን ሰርጀሪ በተደረገችበት ዘመን እናማለን እናማለን ጋይስ፣ እኔ ግን እኔ ጥያቄ አማራን ሀገር አታውቅም፣ ቤታዩ አማራ ወንድንም አታውቅም። ቤታዩ አማራ ወንድንም አታውቅም። ትታገሉ ከእንደገና ደግሞ ታውቂያለሽ፣ የአማራ ዘር ሀረጓ በእሷ ያበቃል። ስም ሊ ዝም በይ ይሄ አማራ የሚባለው ድራማ ነው ሶፊ ባለፈው አማራን ንድሙል ጸጥ ለጭ አርግቶ ሰርቦ ሰርቦ ባፍና ባፍንጫቸው አውጥቶ አሁን በዳቆን ስትራፌያ ምናምን በሚለው ይሄ በዚህ ተልካሸ ዱርዬ ወንበዴ የተነሳ አማራን ተቀላቀለ አሁን አክቲቪስት ሆነ እኮ ስለ አማራ እንጂ ምንም ስለ ሃይማኖት ራሱ ማውራት ተወ ለምን ገቢ አለው ገቢ ያለበት ቦታ ደግሞ ማንም ይሄዳል ኢዶም ደግሞ ወደ አማራ ይሻላቸው እኮ አማራው ደግ ነው ጎንደሬ ሩ ይሰጣል። ጎንደሬ ይሰጣል። ውይ በጣም ጎንደሬ ሩሩ እኛም አለመታደልና ቦታ ስለጠበበ ነው እንጂ እኮ ብንሄድ ደስ ይለናል። በእውነት ጎንደሬ ብሆን ደስ ይለኛል። ተነስቻውን ብድግ ብዬ ጎራኒ ጎንደሬ ብል ይሻላል። ለምን ብራላ ይሰጣሉ። አንድ ክልል እንዳንሆን እኔ ጎጃ መሆን አለው። እኔም ተነስቻ። እኔ አሁን የሚቆጨኝ ይሄንን አማርኛ ፍትል ነው ማድረግ እንደምታውቂው እና ኦሮሞ ነኝ ብዬ ከመምጣቴ ቲክቶክ በፊት ጎንደሬ ነኝ፣ ሳይንቴ ነኝ፣ ሳይንቴዋ ኩሯ ጎንደሬ ነኝ እላለሁ። ጥልፍ የበዛበት ቀሚስ ለብሼ፣ ይህን ደረቱ የሰጠነው ለእስክስታው ድልቅ ድልቅ አረጋለሁ። ለማምጣት ዛለሽ ታወጫለሽ። እነሱ እራሱ ይሰጡሻል። ይታል ሀብታም መሆን ነበር ጌታ ታዲያ ከባባድ የለም። አማራ የሚነካብኝን ኦሮሞ ተራጋጮችን አናት አናታቸውን አናት አናታቸውን እልላቸዋለሁ። በቃ ከዛን ገንዘብሽን ትሰሪያለሽ። ኦሮሞን ጋላ ምን ያደርጋል ማን ኦሮሞላምቴ ነው? ሌላ ምን ትያለሽ? ሌላ ምን ስድብ አለ? ጌታን ዳይቦ ቤቢ ቤዩ ካም ጆይናስ ሀዩ ፌሌን

አንተ ምሬት ነውያ። እሷ እንደውም በደንብ ትወርዳለች። ያ ዛቶችን ሴትዮ አንቺ ግን ጂጂ እና መራዊ ሲጣሉ ተደራረግን ያሉትን ሰምተሽዋል

እናንተ እቺ ተደፋሽ፣ እኔ ሰው ማክበር ወደ ነገር ሲሪ እስኒ ትላንትና እንትና ሲጣላ ነበረ። ማዮዲ ኢዮዲ ኢዮዳ ፓስተር ኢዩዳ እያበደ ነበረ፣ ታመጫት እያለ ልጅቷን ቤዛን የምትባለው አንጠርቶ እሺ በአስራ ሰባት ዓመቴ ሚሊዮነር የሆንኩ ሰው ነኝ አለች። ታዲያ ለምን እርዳታ አስፈለገሽ? ለምን ልጅ ተናረዳሻትም? ለምን ባለፈው አለቀሽ አላት። ምንድን ነው የምታወሪው? እነ ባጫ ምናምን ጠርተው እዛ አንትን ሲቀጠቅጧት ነበር። ልጅታ ናምጫት። ቤተሰብ ካላት ቤት ከተሰራ ለእናቷ ለምን አትስፈለጋ አንቺ ጋ መሆኗ? የቀን ስራ ሰርቼ ቢሆን ከአዲስ አበባ አልወጣም ብላለች። ወሪሽ አሁን የለችም ከሁለት ወር በላይ የለችም። የቤት ሰራተኛ አድርገዋታል። የፊራ የወሰዳ ልጅ እናት አደለች። የት ነው የወሰዳት? እሱ ወስዶ ሰው ቤት አስቀመጣት። ወስዶ ጣላት። እንደ ፍሪጅ ጠብቁልኝ ብሎ ሰጣት። እንደ ዕቃ ለሆነች ቸከስ የሆነች የአማራ ቸከስ ለሆነች ጉራጌ ልጅ አሁን እነሱ ደግሞ ሃይማኖቷን አስቀየሯት። ወይ ሃይማኖቷን አስቀይረው ከሁለት ወር በላይ የቤተሰብ ሰርግ ላይ አትታይ፣ የቤተሰብ ፕሮግራም ላይ አትታይ። እችልሽ ልጅ ጠፍታለች። ወይርዝ መልካሜ ይህንን የሚጠይቅ ሰውም እንኳ የለም። እስቲ ሪከርድ የምታደርጉ ሪከርድ አድርጉና፣ ድምፁ እንደ ልጄ ነው ማሳድግሽ ብሎ ለሌላ ሰው ድሯትም ይሆናል። የቤት ሰራተኛ አድርገዋት ነው ለመሰለሽ። ከአፕሪል ኤፕሪል አም ሶሪ ኤፕሪል ፈርስት ጀምሮ የለም ቪዲዮዋ። ከዛ በፊት ግን ያለው የቤት ስራ ስትሰራ ነው ያዩዋት። እችልች የቤት ሰራተኛ አድርገዋታል፣ እርግጠኛ ነኝ። መልካሜ የት ናት? የት ናት? እች ልጅ ምን አረጓት? ወራሪው መልካሜ እያልን ደግሞ ፍትህ ለሷ ጠይቅ ከዚህ